አሁን ምንድናደረግ ነው ፓርቲስ ኦፍ ኮምፒውተር የኮምፒውተር ቦዲዎችን ነቃቅለን እያንዳንዱን ካሳየን በኋላ እያንዳንዱ ምንድን ነው የሚለውን ለማያት ነው የምንሞክረው ማለት ነው። ስለዚህ አሁን በመጀመሪያ ላይ የምናየው ይሄ በእጃችን ላይ ያስኩት ነገር ይሄ ምን ይባላል? ስክሪን ይባላል። ይሄ ስክሪን የሚባለው አንድን ፋይል ወይም አንድን ዳታ ዲስፕላይ የምናደርግበት ወይም የምናወጣበት ማለት ኪቦርድ ይባላል። ይሄ ኪቦርድ ማለት ለምንድን ነው የምንጠቀመው? ለመጻፍ ነው ማለት ነው። እያንዳንዳችን ነገር ኢንፑት የምናደርገው ነገር ምኖ የሚገባው በምንድን ነው ማለት ነው? በኪቦርድ ነው ማለት ነው። ስለዚህ ኪቦርድ ተብሎ የሚጠራው ይሄ ነው። ይሄ ኬብል ደግሞ ፓወር ኬብል ይባላል። ማብራት ኃይሉን የምናገኝበት ኮምፒውተራችን ማብራት ኃይል የሚያገኝበት ዲቫይስ ምን ተብሎ ይጠራል? ፓወር ኬብል ይጠራል። ይሄ ደግሞ ቪጄ ኬብል ይባላል። ቪጄ ኬብል ማለት ቪዲዮ ቪዲዮ ግራፊካል ዲስፕላይዝ ማለት ነው። ስለዚህ ቪጂ የሚባለው ቪዲዮን ዲስፕላይ የምናረግበት ቅድም ባሳየሁት በስክሪን ላይ እና ወይም ሞኒተር ላይ እና ማዘርቦርዱን አገናኝተን ከሁለቱ መረጃን ዲስፕላይ የሚያደርግልን ኬብል ቪጂ ኬብል። ታዲያ ሌላው ደግሞ ስፒከር ይባላል። ስፒከር የሚባለው ኮምፒውተራችን ላይ ድምፅ የሚሰጥልን አንዱ ዲቫይስ ነው ማለት ነው። ስለዚህ ይሄ ስፒከር ተብሎ ይጠራል። ይሄ ደግሞ ሃርድ ዲስክ ይባላል። ሃርድ ዲስክ የሚባለው ምንድን ነው? ዳታን ሎንግ ተርም ላይ ወይም ፐርማነንት ዳታ የምናስቀምጥበት ዲቫይዝ ምን ተብሎ ነው የምጠራው? ሃርድ ዲስክ ተብሎ ደግሞ ይጠራል። እቺ ምትታየን ራም የምትባለ ነች ራንደም አክሰስ ሚሞሪ ተብሎ የምትጠራው እችነች ማለት ነው። ይች ራም የምትባለው ራንደም አክሰስ ሚሞሪ ዳታን ቴምፖራሪሊ የምናስቀምጥበት ለጊዜው ዳታን ኮምፒውተር በራሱ ጊዜ እቃ ዳታ የሚያስቀምጥበት ቦታ ራም ተብሎ ይጠራል። ሌለኛው ዲቫይስ ደግሞ ማውዝ ነው። ማውዝ የሚባለው ዳታን የምናንቀሳቀስበት አክሽን ወይም ዳይሬክሽን የምንጠቅምበት፣ ክሊክ እያደረገን የምንጠቀምበት ራይት ክሊክ እና ሌፍት ክሊክ ተብሎ አለ። ወደፊት እናያለን እሱን። ይሄ ደግሞ መውዝ ሆኖ ሲስተም ዩኒት የሚባለው ይሄ ነው። ይሄ ሲስተም ዩኒት ደግሞ ምናልባት ውስጡን ከፍተን የምናይ ከሆነ ይሄ ፓሌት ትባላለች፣ ሽፋኗ ነች። እችን ሽፋኗን ከነሰም በኋላ ቅድም ያወጥነው ራሙን ሮ የምናገኝበት እዚጋ ነው ማለት ነው። ይሄን ካገኘም በኋላ እነዚህ ዲቫይሶች

ውስጡ ላይ ብዙ ነገሮች አሉ። ለምሳሌ እዚሽ ጋር የምትታይልን እቺ ፓርቷ አሁን በእጅ ምነ ፓወር የሚባለው ነው። ማብራት ኃይሉ መጥቶ የሚቀመጥበት ፓወሩ ሴ ሚያራግበት ማብራት መጥቶ የሚቀመጥበት ነው። ይሄ ደግሞ እዚ ጋ ያለው ፋን ሲስቴም የሚባለው ነው። አየር የሚያስገባና የሚያስወጣ ነው። እቺ ቦታ ደግሞ እቺ የምትታይበት ቦታ ደግሞ ራም የቅድሟ ራም እና ሮም የሚቀመጥበት ቦታ ነው። ለምሳሌ ራምን እዚሽ ጋር እንደዚህ አድርገን ይሄንን ራም ውስጡ ላይ አስገብተን የምናስቀምጥበት ቦታ ነው ማለት ነው። ከዛ ውጭ ደግሞ እዚህ ጋር ጠቅላላውን የያዛ ኤሌክትሮኒክስ ዲቫይስ ጠቅላላ ያለበት ማዘርቦርድ ተብሎ ይጠራል። እያንዳንዱን ውስጥ ላይ አሁን ለብግንሄሮቹ ይህንን ካሳየን በቂ ነው ማለት ነው። አሁን ደግሞ የምናደርገው ምንድን ነው? ይህንን ቅድም ሃርድ ዲስክ ያልኩትን ድጋሚ ኢንስቶል እናረጋለን ማለት ነው። ኢንስቶል ማለት መልሰን ማሰር ተበታትነውን የነበረው እያንዳንዱን ተበታትነን ካሳየን በኋላ መልሰን ፋንክሽናል ለማድረግ ምንድነው የምናደርገው? ለመጀመሪያ ጊዜ እዚሽ ጋ አምጥተን ይች ዳታ ኬብልዋን ከዳታ ኬብል ላይ ኮኔክት እናደርጋለን። ከዛ በኋላ ይሄንን አምጥተን እዚሽ ጋ እናስገባለን ማለት ነው። ከሱ በተጨማሪ ይቺ ፓወር ኬብል የምትባለው ይሄ ዳታ ኬብል ደግሞ ፓወር የሚያገኝበት ቦታ ነው ማለት ነው። እሷንም ደግሞ እዚህ ጋር እናስቀምጣለን ማለት ነው። ከሱ በተጨማሪ ራሙንም ደግሞ ይች ቅድም ራም አልኩትን ራሙን አምጥተን እዚህ ጋር እናስገባለን ማለት ነው። እሱን ካስገባን በኋላ ቀጥታ ምንድን ነው የምናደርገው? ቅድም ሽፋኗን ፍሌት አልኩትን እሷን አምጥቼ ዘጋ አለ ማለት ስክሪን አልኩትን ይህን ነገር አምጥቼ እዚህ ጋ አስቀምጣለሁ ማለት ነው። እሱን ካስቀመጥኩኝ በኋላ ምንድን ነው የሚያደርገው? ይህንን ካስቀመጥኩኝ በኋላ ይህንን ኪቦርዱን አምጥቼ አስቀምጣለኝ። ይህንን ኪቦርድ ከአስቀመጥኩኝ በኋላ ምን የሚያረገው ለመጀመሪያ ጊዜ ከሆነ ለመጀመሪያ ጊዜ ከሆነ ቅድም ይህን ምንድን ነው አልኩኝ? ፓወር ኬብል ነው አልኩት። ስለዚህ ፓወር ኬብሉን እዚህ ጋር አምጥቼ ይሰካለኝ። ፓወር ኬብሉን ከሰካው በኋላ ው እችን ቪጂ ኬብሉን ከሱ ጋር ሰካለኝ። ቪጂ ኬብሉ ሰክቼ ከጨረስኩ በኋላ ከሞኒቴሮ አገናኛለኝ። ከዛ በኋላ ደግሞ መውዘና ሰካሎኝ። ከዛ በኋላ ሁሉንም ነገር ቦታ ቦታ አስይዣለኝ። ጨረስኩኝ ማለት ነው።